ጌፍ ማህበረሰብን ቀነባ ጠነስጥልን ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በሶማሊያ የሚንቀሳቀሰው አልሻባብ እንደ አዲስ ይዞታውን እያሰፋ መሆኑ ይሰማል። አልሻባብ ከቅርብ ጊዜ ወዲህ ጥቃቱን እያጠናከረና ይዞታውን እያሰፋ መሆኑን ዘገቦች ያመለክታሉ። የአልሸባብ ጥቃት በየካቲት በከፍተኛ ደረጃ ተጠናክሮ ትኩረቱን በዋና ከተማ ሞቃዲሾ ላይ አድርጎ ቆይቷል። እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ በመንግሥት ጦር ኃይል ተወስደውበት የነበሩትን በሦስት ክልሎች የሚገኙ በርካታ መንደሮችና ከተሞችን በቁጥጥሩ ስር አውሏል ይባላል። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የሀገሪቱ አካባቢዎች ወታደሮችና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ መሆናቸው ይነገራል። የሶማሊያን ጦር የሚደግፉት የአሜሪካም የቱርክናም የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባ ቢያደርጉም አልሻባብ ግን ማንሰራራቱ አልቀረም ይላሉ የተለያዩ ወገኖች። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን የቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር መዋላቸው ይነገራል። ከዚህ በተጨማሪ ፕሬዝዳንቱን ያጀቡ መኪኖች ላይ ጥቃት ፈጽመዋል። እንዲሁም በመንግስት ቁጥጥር ስር ያሉ ቁልፍ ቦታዎች ላይ ጫና ፈጥረዋል። ከቅርብ ጊዜ ወዲህ ሁኔታውን የበለጠ የሚያወሳስበው ደግሞ ዘገቦች እንዳመለከቱት መንግስት ከምንጊዜውም በላይ ለአደጋም የተጋለጠ መሆኑ ነው። ሩሲያም ዩክሬን ላይ በፈጸመችው አዲስ ጥቃት 13 የሚደርሱ ሰዎች ሲገደሉ ከ50 በላይ መቁሰላቸው ተነገረ። በዋና ከተማ ኪይቭ ብቻም ሩሲያም 250 ድሮኖችና 14 ባሊስቲክ ሚሳይሎች መተኮሷን የዩክሬን ባለሥልጣናት ገልጸዋል። በዚህም በርካታ ሕንፃዎች መቃጠላቸውንና 14 የሚደርሱ ሰዎች መቁሰላቸውን የገለጹት ባለስልጣናቱ ጦርነቱ ከጀመረ ወዲህ በዋና ከተማ ኪቭ የተቀናጀ ጥቃት ሲፈጸም ያሁኑ ለመጀመሪያ ጊዜ ነው ብለዋል። የዩክሬን አየር ኃይል 245 ድሮኖችና 6 ሚሳይሎች መትቼ ጥያለሁ ብሏል። ጥቃቱ የጦርነቱ መቀጠል መንስሄ ሞስኮ መሆኗን ዓለም በሚገባ እንዲያረጋግጥ ያደርገዋል ብለዋል ፕሬዚዳንት ዘሌንስኪ። ይሄ የሩሲያ የተቀናጀ አዲስ ዘመቻም ሁለቱ ሀገሮች ትላንት የእስረኞች ልውውጥ ማድረጋቸውን ተከትሎ የተካሄደ ነው ተብሏል። የሌሊቱን በዋና ከተማ ኪየቭ ላይ የዘነበውን የድሮን ውርጅብኝ የስቃይ ሌሊት ሲሉ የገለጹት ዜሌንስኪ እሳትና ፍንዳታም በመኖሪያ ቤቶች የንግድ ተቋማትና የቆሙ መኪኖችን ሳይቀር እንዳወደሙ ጠቅሰዋል። ሞስኮ ተገዳ ተኩስ አቁም እንድትፈርም ሊያደርጋት የሚችለው ደግሞ ዜሌንስኪ እንዳሉት ተጨማሪ ማዕቀቦችና ቁልፍ የኢኮኖሚ አውታሮቿ ሲመቱ ብቻ ነው። የአውሮፓ ህብረት ለአሜሪካም የንከባበር ማሳሰቢያ ላከ። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የህብረቱ እቃዎች ላይ የ50 በመቶ ተጨማሪ ታሪፍ እንደሚጥሉ ማስታወቃቸውን ተከትሎ ነው የአውሮፓ ህብረት አሜሪካንን እንከባበር ያለው። የህብረቱ የንግድ ኮሚሽነር 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር የተቃና የንግድ ውል ለማካሄድ ቁርጠኛ መሆኑን ገልጸዋል። ይሄ የተረጋጋ የንግድ ሂደት የሚመጣው ደግሞ በማስፈራራት ሳይሆን በመከባበር ላይ ሲቆም ብቻ ነው ብለዋል ኮሚሽነሩ። ህብረቱ ሁሉም ወገኖች የጋራ ተጠቃሚ የሚሆኑበትን የንግድ ውል ለማረጋገጥ ሙሉ ቁርጠኝነት እንዳለው ገልጸዋል። ፕሬዚዳንት ትራምፕ ከአውሮፓ ህብረት ጋር የሚያደርጉት ንግግር የትም የሚያደርስ ባለመሆኑ ታሪፍ ለመጣል ከውሳኔ መድረሳቸውን ትላንት መግለጻቸው ይታወሳል። አውሮፓ ህብረት ከዋሽንግተን ግዙፍ የንግድ ሸሪኮች መካከል አንዱ ሲሆን ባለፈው የፈረንጆች ዓመት ብቻ ከ600 ቢሊዮን ዶላር በላይ የሚገመት ዕቃ ወደ አሜሪካ ሲልክ በምትኩ የ370 ቢሊዮን ዶላር ዕቃ ከአሜሪካ መግዛቱ ይነገራል። በርካታ የአውሮፓ መንግስታት ከፍተኛ ታሪፍ ሁሉንም ወገኖች የሚጎዳ ነው ሲሉ ትራምፕን አስጠንቅቀዋል። ፈረንሳይ፣ ጀርመንና ሆላንድን ጨምሮ ሀገራቱ ባወጡት መግለጫም ብቸኛው ጠቃሚ አማራጭ ድርድር ብቻ በመሆኑ በዚሁ በቀናው መንገድ እንጓዝ ብለዋል። ከተለያዩ ከ44 ዓመታት በኋላም የተገናኙት የደቡብ ኮሪያዎቹ የእናትና ልጅ ጉዳይ የዓለምን መገናኛ ብዙሃን ቀልብ ስቧል። የተለያዩት በግንቦት 1975 ነበር እንደ አውሮፓውያኖቹ አቆጣጠር። ያችን ዕለት እናት መቼም አትዘነጋውም። በዋና ከተማ ሴኡል በሚገኝ መኖሪያቸው እናት ሃንቴሱን ወደ ገበያ ለመሄድ አብራት ትመጣ እንደሆነም ልጇን ትጠይቃለች። ኪዩንግ የተባለችው ልጇም ከጓደኞቼ ጋር ልጫወት በመሆኑ አልሄድም ብላም እናት ወደ ገበያም ልጅ ወደ ጨዋታም። ከገበያ ስትመለስ ግን ልጇ የለችም። አበቃም ከዚያም እስከ ዛሬ በአካል ተገናኝተው አያውቁም። አሁን ከረጅም ዘመን በኋላም ሲገናኙ ልጅ አድጋና ተመንድጋም ስሟ ተቀይሮ ላውሪ ቤንደር፣ ዜግነቷም አሜሪካዊ ሆኗል። ለካስ ያችን ዕለት ልጅ ቤቷ አጠገብ ታግታ ከተወሰደች በኋላ በሕገ ወጥ መንገድ ወደ አሜሪካ ተወስዳ በሌላ ቤተሰብ ለማደግ ተገዳለች። አሁን 71 ዓመት ዕድሜ ላይ የደረሰችው እናት 44 ዓመታት ሙሉ ልጇን ስናፍቅና፣ ማለትም ልጄን ስናፍቅና ስፈልግ ኖር ያለሁ አየሁ የሚል ቢጠፋም ተስፋ አልቆረጥኩም። እኔና ባለቤቴ ያልሄድንበት የሕፃናት ማሳደጊያ ያልረገጥነው ፖሊስ ጣቢያ የለም ብላለች። በ2019 ፍለጋዋ ውጤት ማሳየት ጀመረ። ከሃን ጋር ተመሳሳይ የሆነ ዘረመል ያላት ሴት ካሊፎርኒያ ተገኘች። ሎሪ ነርስ ናት። ከእናቷ ጋር ተመሳሳይ ዘረመል እንዳላቸው ከታወቀ በኋላ ወደ ሴኦል በረረች። ጸጉር አስተካካይ ሆኜ 30 ዓመት ሰርቻለሁ ልጄ መሆኗን ጸጉሯን ዳብሼ አውቃለሁ ብላለች። መጀመሪያም ልጇን ስታገኛት ይቅርታ ጠየቀች። ለዓመታት ወላጆቿ እየፈለጓት መሆኑን አለማወቋ እንዴት ልጇን ሊረብሻት እንደሚችል ገምታለች። እናትና ልጅ በእምባ ተራጩ።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 ነፍሴ ላስደስታት በጸጋ ህይወትም ጊፍት ሪልስቴች ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪልስቴች ለሀገር ጊፍት ሪልስቴት መከታ በዓመታት የተገኘ ታማኝና ስኬች ጊፍት ሪልስቴት ስቴት ማኅበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ ጊፍት gift business group ዶት ኮም ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 8055 መደወል ይችላሉ። ጌፍትል ስቴት ማህበረሰብን ከነባልጋ